የማርበርግ ቫይረስን በአጭር ጊዜ ለመቆጣጠር ከሚመለከታቸው አካላት ጋር በቅንጅት እየተሰራ ነው አሉ የጤና ሚኒስትር ዶክተር መቅደስ ዳባ። ሚኒስትሯ በሰጡት መግለጫ የማርበርግ ቫይረስ በሽታ ታማሚ ከተረጋገጠበት ቀን ጀምሮ እስካሁን በበሽታው ለተጠረጠሩ 17 ሰዎች የላብራቶሪ ምርመራ ተደርጓል። ከዚህ ውስጥም ሶስቱ የማርበርግ ቫይረስ እንደተገኘባቸውና ህይወታቸው እንዳለፈ መረጋገጡን የገለጹት እስካሁን ስድስት ሰዎች የማርበርግ ቫይረስ በሽታ ምልክቶችን አሳይተው ህይወታቸው ያለፈ ሲሆን የበሽታውን ምልክቶች ካሳዩ ሰዎች ጋር ንክኬ ነበ የነበራቸው 129 ሰዎች ተለይተው ክትትል እየተደረገላቸው እንደሆነ ወቁ ብለዋል። በአዲስ አበባ ከተማ የኮሪደርና ወንዝ ዳርቻ ልማት ስራዎች ላይ የሚስተዋሉ የደንብ ጥሰቶችን ለመከላከል እየተሰራ ነው አለ የከተማ አስተዳደሩ ደንብ ማስከበር ባለስልጣን። ባለስልጣኑ በመዲናዋ የኮሪደር የወንዝ ዳርቻ ልማት ጥበቃና የተለያዩ ደንብ መተላለፎችን የሚቆጣጠሩ ከስድስት ሺህ በላይ ኦፊሰሮች ስልጠና አስጀምሯል። የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ ለፋና ዲጂታል እንዳሉት በኮሪደርና የወንዝ ዳርቻ ልማት ስራዎች ላይ ደንብና መመሪያን በሚተላለፉ ተቋማትና ግለሰቦች ላይ አስፈላጊው እርምጃ እየተወሰደ ነው። በአማራ ክልል ጠንካራ የፖሊስ ተቋምና አመራር ለመገንባት የሚደረገው ጥረት ተጠናክሮ መቀጠል አለበት፣ አሉ የክልሉ ርዕሰ መስተዳደር አቶ አረጋ ከበደ። ለከፍተኛና መካከለኛ የፖሊስ አመራሮች የግንዛቤ ማስጨበጫ መድረክ ላይ መልእክት ያስተላለፉት አቶ አረጋ ከበደ ፖሊስ ወንጀልን በመከላከልና የክልሉን ሰላም በማጽናት ለብሔራዊ ጥቅም መጠበቅ ኃላፊነቱን ሊወጣ ይገባል ነው ያሉት።